አውቃለሁ። በጣም እንደሚያስደነግጣቸው አውቃለሁ። እኮ በጣም እንደሚያስፈራቸው አውቃለሁ። የሚያስፈራቸው ደግሞ ስለሚሳደብ አይደለም፣ ትርፍ ነገር ስለሚያወራ አይደለም፣ ክፉ ሰው ስለሆነ አይደለም። እውቀት ስላለው ገብቷል። ስለ እውቀት እናውራ ስትባለው፣ አይ እውቀት ሳይሆን እንረጋገጥ ነው፣ በቃ እንሰዳደብ ነው፣ እንበሻሸቅ ነው። ይህ ለነገር የቀሚስርን ጉዳይ እናውራ ነው፣ የእናንተ ጉዳይ። እንደዚህ አይነት ነገርማ እኔ ፈቃደኛ አይደለሁም ለመሰለ ወሒድ ማለት በእውቀት መጽሐፍ ቅዱስ ላይ ውሃ የከለሰበት ሰው ነው። ወሒድ በእውቀት የስላሴ አንድነት በአንድ ፊደል ትርጉም ያሳጣ ሰው ነው። ወንደድ ክምጠላም ጠላም ትቀበለዋለህ። እሱ ብቻ አይደለም በእውቀት መጽሐፍትን በመጽሐፍ እኔ ለምን እንደምትክዱ ይገርመኛል እኮ መጽሐፍት በመጽሐፍ ክርስትና የሚባል ነገር የለም እያለ ነው። እውቀት ካላቸው በእውቀት መሞገት ነው። እኔ ተመችቶኛል። ክርስትና አይሳደብም፣ የሚያወራ መጥፎ ነገር የለም። ይህ ሰው አይሳደብም፣ አይበሻሸቅም። እንደናንተ ስለ ቀሚስ ስር አያወራም፣ ስለ ሴጋ አያወራም። ቁም ነገር ነው የሚያወራው። መጽሐፍ ቅዱስን ቁጭ አድርጎ ነው የአምላክን አምን የክርስቶስን አምላክነት ዱቄት የሚያደርገው በሌላ እንኳን እንኳን አይደለም እኮ መጽሐፍት ከድሮ ጀምሮ በተጻፉበት ቋንቋ እናንተ እንደዚህ ብላችሁ ይሄ ንጽጽር እንዳይደረግ በዚህ ልክ እንድትምንድት እንድትርበደበዱ ያደረጋችሁ ሰው ነው፣ አድንቆት ስለዚህ እኔ ደግሞ በጳውሎስ ጳውሎስ ከሚያስተምረኝ ወሒድ ያድንቁኝ አያድንቁኝ ማቋለው ሰውዩ እውቀት አለው። የነበረበት እምነት ነው ክርስትና፣ የነበረበት ያደገበት የታነጸበት ነው የተማረበት ነው። አሁን እኔ ካንተ በላይ አውቀዋለሁ ካልኩት ቀልድ ነው የሚሆነው። ካንተ ቆይ ስክሪንሻት አድርግ፣ ያም አምጥቼዋለሁ እራሱ አዎ፣ እንደዚህ ነው፣ ከአሁን በኋላ በእውቀት ነው የምናወራው። ከአሁን በኋላ ማውራት ያለባቸው ሰዎች እውቀት ያላቸው ሰዎች መሆን አለባቸው። ንፅፅር፣ እንደዚህ ሰው የሚችል ሰው የለም። መጽሐፍ ቅዱስ እንደዚህ ሰው የሚያውቀው ሰው የለም። ለእናንተ ሙስሊሞቹ ማለት ለእናንተ በጣም ትልቅ ባለውለታቸው ነው ይህ ሰው። እና በጣም የሚያሳዝነኝ ነገር እኔ ባለፈው ሳምንት ነው ብሎ ያደረግኩት እና እውቀቱን ስራውን ነግረውኛል። ራሱ ስንት መጽሐፍት እንደጻፈ ንፅፅር ሲያደርግ አዳምጨዋለሁ። በዚህ ልክ እስካሁን አርባ ስምንት ባለፈው እዚህ መጥቶ አንድ አመት ከምናምን ሆኖኛል ምናምን ሲል ነበረ ይህ ሰው እኮ በነገራችን ላይ የሆነ ቦታ ላይ ቢሆን እኮ ታቦት ይቀረጽለት ነበረው። ፎሎ አድርጉት እናንተ ብቻ አይደለም እኛም ሀብታችን ስለሆነ ይሄ ሰው መጽሐፍ ቅዱስን በትክክል የሚያቅሰው ስለሆነ አካውንቱን አሳድጉት፣ ፎሎ አድርጉት። ሙስሊሞቹ ብቻ አይደለም ክርስቲያኖቹን ፎሎ አድርጉት። ማንንም ሰው ፎሎ አድርገው በቃ ያስተምረናል። ወደድንም ጠላንም ተገደን እጃችንን እንሰጠዋለን። ያስተምረን ስለ መጽሐፍ ቅዱስ። እዚህ ጋር ስለ ስፐርምና ስለ ሲጋ እያወራ የምትውለውን ነገር ተቀባይነት የለውም። እንደዚህ አይነት ሰዎች እንዳያወሩ ለመከላከል የምታደርጉት ነገር ነው። እኛ ደግሞ አንቀበልም። የአንደኛው ክፍለ ዘመን ወጣቶች ነን። ደደብ መንጋ አይደለንም። እኛ ማውራት አለባቸው እምነታቸው። እኔ ምን አገባኝ፣ እንኳን ሙስሊም የፈለገውን ይሁን አያገባኝ። ሙስሊሙም ሁን ክርስቲያን፣ ፈሎ አድርገው አዳምጠው ስለ መጽሐፍ ቅዱስ እንዴት አድርጎ እንደሚያስተምርህ የዛን ይገባል። አዳምጠው፣ በጥላቻ መንፈስ ሳይሆን አዳምጡት፣ ተማሩ። ከጥላቻ እንውጣ፣ ከተረትና ይሄ የስፐርም ወሬ ከዛ መራቅ አለብን። ካለ ከአባላትነት ወጥቷል ማለት ነው። አባቱ ማን ነው? ከየት ወገን ነው? ይህ የስጋ ስራ ነው። ጋቢዝ ባር ሰረስ አርገ ካልጠቀው አባ መጠንቀቅ አለብን። ጋቢዝ ይው ነበረ፣ እኳ ልክ ይው ነበረ። ባለፈው ራሱ ስለ ኡስታዝ ጳውሎስ ነግሬዋለሁ። ሁሌም ሁሌም እናወራለን፣ ያውቀዋል እኮ ራሱ። ሰምተው ታውቃለህ ወይ? አስታውሰኝ። እኔ ብዙ ሀሳብ ያለብኝ ሰው ነኝ፣ እረሳቸዋለሁ ማለት ነው። ወሒድ የሚባለው ሰው ብላኝ ነበር ግን አላዳመጥኩትም አልሰማው ፎሎ አድርገዋል። አልሰማው ፎሎ ያደረኩት ይመስለኛል፣ ግን አልሰማው። በቃ ላይፍ ሲገባ አዳምጠው የደረስኩበት። እሺ የመጀመሪያ ክትባት የወሰድኩትን የመጀመሪያ ታከምኩኝ፣ ግን በጣም አወዛጎኛል። በቃ አገኘው፣ አይ እዚህ ክትባት የወሰድኩኝ ማታ አገኘሁት። ግን ጠፍቷል። ስለ ስለምን ያወራበት እንትን ነው። ስለ ስላሴ ነው ወይ በክርስቶስ ዙሪያ ነው ስለምንድን ነው? ከዛ በኋላ ቢወስድም ባይወስድም ችግር የለውም። ከጴንጤ ጋር ዲቤት አላደርግም ብዬ የወሰንኩት አንደኛ ከጥቅሙ ጉዳቱ ይበልጣል። ከሙስሊሞች ጋር መከራከር ምክንያቱም አርግ ያለው ከወሒድ ዑመር ማለት በጣም ጂኔስ የሆነ ልጅ ነው። በጣም ከባድ ልጅ ነው። ቀላል ልጅም አይደለም። ግሪክ አንብበዋል፣ ሂብሩ አንብበዋል። ልጁ ደግሞ በክርስትና ዓለምም የነበረ ልጅ ነው በቁርአኑ ዓለም በጣም እንትን ብለዋል። ከእሱ ጋር ቀርቤ ኢየሱስ ማን ነው በሚለው ላይ የራሴ ንግግር አልጋል። እንዳውም ከሙስሊሞች ጋር ያደግኩት ግን እኔ በሙስሊሞች ሃይማኖት ላይ አይደለም ድቤቱ። እኔ ምንም ኢየሱስ በእነሱም ቁርአን አለ፣ በእኛም አለ። ሱረቱን አልመሪም ላይ በግልጽ ተቀምጧል። አልካድኩም። እንደ አዋቂ ሆኝም አልቀረሁም። እነግራቸዋለሁ እነሱ አይደን ነው። ስለ ቁርን ጥቅስ ቢነግረኝ ከቁርን ጥቅስ ብትነግረኝ፣ ነግረኝ መልሴ ምንድን ነው? መጀመሪያ እኔ ቁርን አላምንም። ለምን ትነግረኛለህ ከቁርን? እኔ ክርስቲያን ነኝ። ከመጽሐፍ ቅዱስ ነው የማምነው። እኔ ከመጽሐፍ ቅዱስ እየጠቀስኩ ባወራለት እሱ ከእራስህ መጽሐፍ እኮ ብትጠቅስብኝ ይለኛል። እሱ አያምንም። ስለዚህ እኛ ያወራነው ነው ምንድን ነው፣ በመጽሐፋቸው ስለ ኢሳ አለ እኛ ጋም አለ። በዛ ላይ ቤዝ አድርገን ያወራነው። ልጆቹ ጥሩ ልጆች ናቸው።